ይለያሉ የሙሽዬ ልጆች ይለያሉ። እርገጠው፣ የሙሽራው እርገጠው፣ የሙሽሪት እርገጠው። አቤት ተረገጠ። ሰርግ ማለት እንደዚህ ነው። በመጀመሪያ ሙሽሪትና ሙሽራው እንኳን ደስ አላችሁ። ጋብቻችሁ የአብርሃም የሳራ ይሆንላችሁ። ውለዱ፣ ክበዱ ቤታችሁ በደስታ በበረከት ይሙላ ይትረፍረፍ እሙሽዬ እንኳን ደስ አለሽ የኔ እናት እንዴት ደስ እንደሚል የእውነት እንዴት ደስ ይላል በወግ በማረግ ስትዳሩ እናት አባት አክስት አጎት ዘመድ አዝማር ተሰብስቦ ድል ያለ ሰርግ ተደግሶ አስባችሁታል በነገራችን ላይ ይሄ መልስ ነው መልስ ነው የኔ ምርጦች ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የማዚ የመሬዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ምርጦች፣ እንደው ይሄ ሰርግ እንዴት አያችሁት? ብዙዎቹ ግን ሰርጉ በጣም ደስ ብሎናል፣ መልስ ነው እንጂ መልሱ በጣም ደስ ብሎናል። ግን ቅር ያለን ነገር ሀይሚዬ የለችም እየተባለ ነው ኮሜንት አይታችሁ ከሆነ ብዛት በቃ ሀይሚ ሀይሚ ጨረቃዋ፣ ጨረቃዋ የት ናት? ለምንድን ያልመጣችሁ? ቢያንስ ፎቶ እንኳስ ምን አለበት ብስለጥፍልን ተብሏል። እውነት የሆነ ኮሜንት ማለት ነው። ቢያንስ ወንድሜ ምን አለ የሀይሚን ፎቶ እንኳስ ብታስገባው ብላለች። እና እንግዲህ ሀይሚ ያው ወይስ ስላልተመቻት ይሆናል ብቻ የሆነ አጋጣሚ ስላልተስተካከለም ሊሆን ይችላል ማለት ነው። እንግዲህ የሌለችው ከመልሱ ላይ እናንተ። ከሰርጉ በላይ ደግሞ የመልሱ ድምቅ ያለ ነው። እንዴት ደስ እንደሚል እውነት ደስ አይለም። በስማም መረገጡት እኮ እርገጠው፣ እርገጠው። ምርጥ ነው ምርጥ፣ በጣም ደስ የሚል ሙሽየራሱ በቃ ጭፈራ ተቻለችም ጅንኑማ። አስር ጊዜ ሱሪውን ከፍ ከፍ እያደረገ እንደ በሰላም ነው ጅንኑ፣ እየ ምን አለ ቀበዶን ጠበቅ ብታደርገው አስር ጊዜ ከፍ ከፍ ሲያደርግ ነው፣ እኔ የማየው እኮ በቃ አይ፣ ይህንኑ ደግሞ አምሮበታል። እናንተ ቁመት ራሱ ከሁሉም በላይ እሱ ነው። የኔ ሎጋ ማለት ነው፣ የሐይሚ ሎጋ። እና በዛ ላይ ደግሞ በጣም ብዙ ዩቲውበሮች አሉ፣ በዩቲውበሮችም ታጅበዋል። ማነው የወንድሙ ማነው ስሙ በእናታችሁ? ሙ ሙሉ ይይህ ለማንኛውም የሱ ሚስት አለች። እነ ሳምሪ አሉ እነ ማርክ ኧረ፣ በጣም አሉ። ማሂን አላየኋትም። ቤተሰብ ጭፈራው ላይ ቆይ፣ ቪዲዮ ውስጥ ስላልገቡ ነው እንዴ? ግን ለመሄድ እኮ ተዘጋጅተዋል። ማሂም ሀሰን አለ ብዙዎቹ አሉ። ምናልባት ግን ቪዲዮ ውስጥ አልገቡ ይሆን እንዴ? ማሂና ጨረቃዋ እንዴት ጨረቀው? ይሄን የመሰለ እንትን ላይ ቀውጤ የሆነ መልስ ላይ ትቀራለች ብላችሁ ታስባላችሁ? እኔ ግራ ገብቶኛል። ደግሞ ኖርማል ነው፣ ችግር የለውም ማለት እንግዲህ። ያው ስላልተመቻትም ሊሆን ይችላል፣ ብቻ የሆነ ነገር ሊኖር ይችላል እና ምንም ማለት አይደለም። በአጠቃላይ ግን በጣም ደስ የሚል ነው። በቃ ምርጥ የሆነ የመልስ ፕሮግራም ብሄር ብሄረሰቦች ኮንዶ፣ በቃ እርገጠው አሉት፣ በቃ እርገጠው የሙሽራ ይህ ሙሽሪት፣ እኔማ ሰርግ ሳይ ማለት ነው ቤተሰብ የሆነ እንዴት እንደሚያደረገኝ በቃ ውስጤ ሁሉ ይላበዋል። በቃ ግቢ ግቢ አገሬ አግቢ አግቢ አግቢ ይለኛል። በቃ የሰው ሰርግ ባየው ቁጥር እውነቴን እኮ ነው የምላችሁ። እናንተ የተለየ ስሜት የምሰማችሁ ነገር አለ ሰርግ ስታዩ? እኔ የሰርግ ቪዲዮ እሳይ የሆነ ስሜት ይሰማኛል። በቃ አለ አይደለ? እንዴት ብዬ ነገራችሁ። የሆነ በቃ ብቻ፣ እኔማ ቀጣይ አመት አገባለሁ ገብቼ እንዴ ቀልዳላችሁ። እንዴ እጠራችኋለሁ ደግሞ እንዳትቀሩሽ ሽ ካሁኑ ጀምራችሁ አስቡበት። እና መአምረት ይላል ቆንጆ ሰርግ ሀሳብሰራሆንበርናፍጠቃለውስ ግን ጎበዝ ናቸው ጭፈራ ላይ ራሱ ማለት ነው። እንዴ ሙሽሪትና ሙሽራ ሙሽሮ አሉ እና ቀጣይ ዓመት እንግዲህ ይሄ ማንን ነው የምንጠብቀው? የብሩኬን እና ሐይሚን ወይ መስላችሁም ነበ ወይስ የወንድሙን? ለካ ታዲያ ወንድሙ አለ ሀብትሽ ማለት ነው። የሀብትሽ እጮኛው አለች ስጨፍር ነበር አይቻታሉ የሀብትሽ እጮኛ አለች ቆሎ እየበላሁ ነው ቤተሰብ ሌላ ዋና ማን ነው ይህ ስሙን ጥሩልኝ ኤፍሬም ከነ ጮኛው ነው ያለው ትግርኛ ጭፈራ አስነካችሁ ሳል አታቸዋል ከሆነ አልተቻለችም ትግርኛ ጭፈራ ላይ ቃለች ሳምሪ ራሱ በጣም ጎበዝ ናት ጭፈራ ስጨፍር እረ ሁሉም ማርክ ራሱ እኮ ረገጠው በረገጠው እኔ ጅንኑ ነው ጅንኑ። አስር ጊዜ ሱሪውን ከፍ ከፍ እያደረገ አይ ቀበቶን ጠበቅ ብታረገው እኮ ይወርድ ጅንኑ እየ ለማንኛውም በጣም ደስ ይላል። ቆንጆ ፕሮግራም ነው ያልተንዛዛ አጠር መጠን ያለ የነፂንም አይተና። አይተናል ነጽላቱ በጣም ደስ ይል ነበር የእሷ ደግሞ በቤተ ክርስቲያን ነው መዘምራኖች ምናምን እንጂ እንደጭፈራ ጭበራ ምናምን አልነበረም እነሱ ጋር ግን አሪፍ ነበረ እውነት ይህ በቃ ቤተሰብ የተሰበሰበበት ነገር ቤተሰብ የመረቀው ነገር በጣም ደስ ይላል ከምንም በላይ በቃ እሙሽዬ እውነታቸዋት እንደሆነ እንዴት እንደተደሰተት በቃ የእኔ ፍልቅልቅ በጣም ነው የምወዳት ሙሽዬ ፈጣሪ ረጅም ጤና እድሜ ይስጥሽ የልጅ ልጅ ልጅ ልጅ ለማየት ያብቃሽ ለልጆችሽ ያለሻቸው አንቺ ነሽ ማንም የለሻቸውን ስለዚህ እድሜ ይስጥሽ ነው የአንቺ ደስታሽ ደስታችን ነው ለሁላችንም የኛ አድባር በቃ ያላት ግርማ ሞገስ ሆን። በቃ እናንተ ከፊቱ ይሻላል ፍትፍቱ የሚባለው እንደ ሙሽዬ እሙሽዬ ጋ አሁን ብትሄዱ የሆነ ፊቷ ራሱ ፈገግ ያለ ስለሆነ እንደ ቤታቸው ገብታቸው ራሱ ሳትበሉ ብትወጡ ራሱ ደስ ይላችኋል። ቁም ነገር አሁን አንዳንድ ሰው ጋር ሄዳችሁ ቁርጡን፣ ክትፎውን፣ ምኑን ምኑን አቅርቦላችሁ ፊቱን የማይፈታ ከሆነ የሚዘፈዝፍ ከሆነ ባትበሉ ይሻላል። በዛ እኮ ነው ከፊቱ ከፍትፍቱ ይሻላል ፊቱ የሚባለው ማለት ነው። እኔ ደግሞ ከፊቱ ይሻላል ፍትፍቱ ብያለሁ፣ ለካ የእኔ ነገር እና ከፍትፍቱ ይሻላል ፊቱ፣ ከፍትፍቱ ይሻላል ፊቱ ነው። ለማንኛውም ገጣጥሞ እስኪ፣ ውድ ቤተሰቦች ለማንኛውም፣ ለማንኛውም አበዛሁባችሁ። ቆንጆ የሰርግ ፕሮግራም አድርጋችኋል፣ በጣም ደስ ይላል። ውለዱ ክበዱ። ድመቆ ብያለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ ሽምርጦች።